ሰላም ውድ ቤተሰቦች፣ እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ አፖስቶ ይሁን እያልኩኝ ዛሬም እንደተለመደው ተመልሼ መጥቻለሁ። ሰሞኑን እንግዲህ እንዳለው ያው ጠፋ ጠፋ እያልኩ ነው የምመለሰው ማለት ነው። የእነ ሄሉን ጉዳይ ሳልቋጭ ሌላ ቻናል መጀመር አልቻል አልቻልኩም አልችለምም። የምሬን ነው ብላችሁ የፎንቀ ነገር ያሳስበኛል፣ ያሳስበኛል። እንግዲህ ከዚህም በፊት ሄሉና ናቲ ተጠፋፍተው ነበረ። ሄሉ በአስራ አንደኛው ሰዓት ከእንዳልክ ጋር ሮማንቲክ ነገር ሲሰራ ፎንቃ ተጀምሯል። አልተጀመረ ምን ያል አቅም ይውላችሁ። እንግዲህ ፎንቃ ተጀምሯል ነው የተባለው ማለት ነው። እንዳልክም ደግሞ ወጥቶ አይ እኔና የእሷ ነገር ምናምን ብሎ የሆነች ነገር ትኩስ አድርጎ ስነግሩናል፣ እንግዲህ እና ያው እንግዲህ በአሁኑ ሰዓት ይመስለኛል ሄሉ ፍሪ ትመስለኛለች ማለት መታረቅ የምትችል ማለት ነው። እኛ ሽምግልና ላይ ቁጭ ካልን እሷ የምትስማማበት ሁኔታ ላይ እንዳለች ነው የሚያስረዳው። ቪዲዮ ሰርታ ነበረ በቃ እንደ ናቲ የሚሆን አፍቃሪ አላገኝም የልጅነቴ የሚል ሙዚቃም ጭመራ አርግታ እንግዲህ ለእኛ አስተጋብታለች ማለት ያሰምታናለች ለማለት ነው እና ናቲም እንግዲህ በምንድን የተጣላችሁት ብላችሁ አትጠይቁኝ፣ ለእኔም ጠያቂ ነው። በምን እንደተጣላ ምኑንም አላቀውምም አልገባኝምም ብሎ ተናግሯል። ይሄ ማለት ያልተቋጨ ፎንቃ ነው የሚታየው። በቃ እኛ ሽምግልና ላይ ቁጭ ማለት ነው እንጂ እነሱ ድብስብስ ድብስብስ አድርግተው መተቃቀፋቸው ነው። በቃ እኛ ይሄ ነው ይሄ ነው ብለን ካለ እነሱ የእርቁ ጉዳይ ቀርብ ነው በቃ ይህን ያህል ብሶት የሚያናግር ነገርም አደለም ማለት ነው። ሁለቱም ጋር ያላለቀ ፎንቃ ይታያል። ስለዛ ያው ሄሉ በትት ትት ምናምን ብሶት ማብዛቱ ማብዛቱን ተወታ። እርግጠሽ በቃ ወይዬ በይ እናቲሻ እንደሆነ ያው ከእንግዲህ አብር ያሉን ምናምናም ያው እንድ ልጅ ቆፍጠን ልበል የሚለው ቃላቱ ነው እንጂ በቃ አንቺ ስስትና ስስት በሚያደርግ ቃላት በቃ ፎንቃ ፎንቃውን ካወራሽ ምንም እኮ ሲጀምር የታፈስሽ መስሎ ነው እንጂ አግኝቼ ነው እንዴ ምናምን ነው የሚለው። ይስማማል፣ ወደ ቦታው ወደ መስመር ነው የሚገባው። በቃ እኔ አንድ ምክር ለገስ ማድረግሽ በቃ በውስጥ በክል ወይ ቤው በቃ ብሶትሽ ምናምን ፎንቃሽን ፎንቃ ፎንቃሽን ፎንቃ ፎንቃሽን አውሪው ፎንቃ ፎንቃሽን ካወጋሹ የምሬ ነው የምልሽ። በቃ ናቲ ቦታው ነው የሚገባው፣ ቦታው እንቺ ቅሬ ተሰኛት ራሱ እንቺ ካንቺ ፎንቃ አይበልጥብኝም። እሺ ይመቸኛል፣ እስማማለው ከአንቺ ጋር ሲኦልን ብሰለፍስ ነው የሚለው በቃ ሲያንስብኝ እንጂ አይበዛብኝም። ከአንቺ ጋር ይመቸኛል፣ ሲኦል ለእኔ ይመቸኛል ለሚልሽ፣ በቃ እሰለፋለሁ ከአንቺ ጋር። አንቺ ያለሽበት የቱንም እቋቋማለው ነው የሚለው። ስለዛ በቃ ወደ ፎንቃ የምታመጫው አንድና አንድ የምትረጅለኛለ ሽማግሌዎች አንቺ ነሽ። ያ ወንድ ልጅ ወይም ታውቃላችሁ፣ ከተጣላ በኋላ ቆፍጠን ምናምን ልበል ጀገን ልበል ቢማራው ራሱ መራረኛ የለም ወንድ ልጅ አልቅስም፣ በቃ ላለማለቀስ ዋጥ ቆንጠጥ ምናምን ለማለት ይሞክራል። እኛ ሴቶች ነበር በላይ በላይ በላይ በላይ ምናስነካው ማለት ነው። ብናልቅስም ያው ሴት ሴት ልጅ ናት እንባ ይቀድማታል ይባላል። አይ ወንድ አይደለን ቆፍጠን በል ነው የሚባለው ወንድ ልጅ ሲያለቅስ ቢታይ ማለት ነው። እና እችንም ከግምት አስገብተሽ ሄሉዬ መላ መላ በይንና ቦታውን አስገባው እንግዲህ እኔህን ለማስታረቅ የመባክ ነው። ከዚህም በፊት የምሬን ነው የምላችሁ፣ የምላስ ወለምታ በቅቤ አይታሽም ይባላል እና እኔ ናት ያለበትን ሁኔታ እንግዲህ አላውቅም ና ያው በፎቶ ቀንበር ቀን በር አርግቶ በቃ የሆነ በሙዚቃ ፖሰት አርግቶ ነበረ ከእንዳልክ ጋ ባለችበት ሰዓት ማለት ነው። እንዲ ወንዶች ዬ ግምን አስባችሁ የተጣለባችሁን እቃ አፈፍስ ያደርግባችሁ የምትቀሩት እስከ ዛሬ የት ነበርክ? እስከ ዛሬ ወዬ ለምን አላልካት? የምችል ልጅ ብዬ ተናግሬ ነበረና ያው እንግዲህ ያለበትን ሁኔታ ይሄ ነው ብሎ ትኩስ አድርጎ ባይነግረንም ነገረንም ድብስብስ ድብስብስ እያረገ ነግሮና ያው እኛ ደግሞ ወደ ገደለው አርግተን ለመረዳት አይከብደንም እና እንደዛ አርግቼ ስረዳ አይ ናቲሻም እንግዲህ አይፈረደበትም። እሷም ታገስ፣ ጠበቅ፣ ቆንጠጥ ማለት ነበረባት የሚለው ላይ ትንሽ ወደኋላ ኋላ ተመልሽ ያለው ማለት ነውና እኛ እንግዲህ አዳም ወንድማችንን ማጋዝ ደገፈ ማድረግ አለብን። ያው አሁን አሁን ብሶት ለማውራት ሳይሆን እርቁ እርቅ ርቅ ብሎ ለማውራት ነውና ፎንቃ ካለባችሁ ሶሪ ነው። በቃ የምሬ ነው። በነገራችን ለአንዳንዴ ምን አለ መሰላችሁ በጣም የምትወዱትን ሰው እየወደዳችሁ ጥላችሁ ሄዳችሁ ሌላ ህይወት ብጀምሩም አትኖሩም አትኖሩም አትደሰቱም። ስሜት ስሜቱን አትኖሩም በቃ መኖር አለብኝ ከላይ ከላይ መኖር አለብኝ የሚለውን ነው ለየትኛው አለም ይቅር ተባብላችሁ ትኩስ ትኩስ ቆን ፎንቃው ነው እንጂ ጣም ጣሙን ነው እንጂ መኖር ያለባችሁ። ለይም ሰል ተብሎ ለምን ይኖራል እንዴ? በቃ ይቅር መባባል ካለባችሁ ይቅር ተባብላችሁ ፎንቃው ላይ መምጣት ነው። ቀላል እኮ ነው ጉዳዩ፣ ጨዋታውም ቀላል ነው። የሚፈታና የሚቋጭ ነገር ነው። የማይፈታ ችግር የለም። በቃ በውስጥ መስር ወይ ተባባሉ ብሶታችሁን። ይሄ ስለሆነ ነው አሁናት እንግዲህ ለምን እንደዛ እንዴት እንደዛ ብዬ ስላት የምትሰጠኝ ምክንያት እንኳን በቂ አይደለም ብሏል። እና አንዳንዴ ሴቶችዬ፣ ምን ምን አለ መሰላችሁ አሳማኝ ምላስ ሊኖራችሁ ይገባል። ልክ እንዳንቺ ቅቤ ጠጣ ብርሌ የሆነ ምድር የሚባለው ጤፍ የሚቆላ ነው ይባለዋል። ጤፍ የሚቆላ ምላስ የለንም ብላችሁ ልታስቡ ትችላላችሁ። እንደዛ ሴት ልጅ ጤፍ የሚቆላ ምላስ ሊኖራት ይገባል። የሚቆላ ምላስ ከሌላ ችግር ነው። ባሏ በቃ መስመር ሲስት በሲ ባልዬ ፍቅርዬ እንዲህ እንዲህ እንዲህ እንዲህ እንዲህ እንዲህ እንዲህ እኮ ነው ብላችሁ ስትሉ እሺ አንቺ ያለሽበት የትም ይመቸኛል ነው የሚለው። በቃ መስመር ላይ ነው የሚገባው፣ ቦታው ላይ ነው የሚገባው። እና እቺን በቃ ጥፍት ብልህ ሴት መሆን አለባችሁ። ብልሃትማ ያስፈልጋል። ሴቶች ጋር የምረኝ ነው እኔ ተናግሬ ያላሳምንም፣ ቦታው ላይ ላመጣው አልችልም፣ ሊያምንልኝ አልችልም፣ ንግግሬ ምኑም አይጥመው ማለት የለባችሁ። ጥፍትና ቅመም ባለ መልኩ ፉንቀዬ እንደ ዲኮስ ሎና ብላችሁ ብትሉት ቦታው ነው የሚመጣው። ቦታው አንቺ ብትበድኝስ እኔ ይቅር ማለት መብት ግዴታዬ ነው፣ መብቴ ሳይሆን ግዴታዬ ነው። ይቅር ልሻለሁ እሱ እኛ አጥፍተን እሱ ይቅርታ እያለ ነው፣ በቃ የሚኖሩ እና መላሳችንን እንጠቀምበት። ሴቶችዬ ይሄ መንጣጣት አይደለም፣ ለዘብትሉና ማለት ነው። በፎንቃ በፎንቃ መልኩ ነው፣ የተሰነጠቀውን የፎንቃችሁን ችግር በቃ ልክ በቅቤ እንድቀልጥ ልጠርጋችሁ መጠገን አለባችሁ። ወጌሻ እኮ ልክ እዛ የተሰበረበት ቦታ በቅቤ ሁ ዳበስ ዳበስ አሸታ አሸታ አርግቷ ነው የሚጠግ ነው። እኛም ፎንቃችን እንደዛ ነው መጠገን ያለብን። እንደዛ ነው። ቦታ እና መስመር ማስያዝ አለብን እና እንደዛ አርጋችሁ ቦታ ለማስያዝ ሞክሮ። ሄሉዬ፣ ቀልጠፍ በይ። ይሄንን የመሰለ ልጅ ፍስ ካረገችው አንዷ ሞጭ ላፋ በበዛበት ስንት ሞጭ ላፋ አለ። ተፋቱ የሚለውን ጠብቆ ወፍ እልም የሚያደርግ፣ በዚህን ሰዓት በዚህን ሰዓት ይሄ ጤፍ የሚቆላ ምላሳችንን መጠቀም የለብንም እኛ ሴቶች ለመጣላት ለመንጣጣት፣ ይሄ ከጎሮ ቤት ጋር ለመሰዳደብ ብቻ ነው እንዴ የሚጠቅመው? የሴቶች ምላስ እዚች ጋ መጠቀም አለበት፣ እዚች ጋማ መስራት አለበት እንጂ ምላሳችን እና ወደ ፎንቃ ለማምጣት ሞክሪ ትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትትት ብለሽ ወደ ቦታው ለማስገባት ሞክሪ በተቻለሽ መጠን ማለት ነው። እችን ነው ለሄሊዬ እንግዲህ አንቺ ሹክ የምልሽ እና ቲሻም እንግዲህ ጉዳዩን ለመረዳት ሞክር ፎንቃ ካለባችሁ የምሬን እምላችሁ እየመረራችሁ ወይዬ መባባል ይሻላችኋል። መስማማት ነው። እረ እንዲበድለኝ እንዲበድየው ስትሉ ትክክለኛ የፎንቃ ጣሙ ሳትኖሩ በሙርኩዝ ነው የምትሄዱት። በቃ ፎንቃ ይቅር ይላል። ይቅር ተባባሉ፣ ወይዬ ተባባሉ። እሱን ነው የምንለው እኛ ሽማግሌዎች። ለምንም እንዴትም አጠቅሙም እንዳትሉ እንግዲህ ያው ጉዳዩን ለማየት ሞክሩ። በነገራችን ላይ በእውነተኛ ፍቅር ውስጥ ብዙ መስዋዕት አለ። ብዙ እጥፍ እጥፍ እጥፍ የሚል ችግሮች ይመጣሉ። እናንተ ያሰባችሁት ሌላ፣ የሚመጣው ግብዳ ግብዳ ችግር ይሆናል። እናንተ ቀላል ብላችሁ ያሰባችሁት ዱብዳውን ችግር ያሸግማችኋል። ያንን ማለፍ ትችላላችሁ ወይ? ያም ማለፍ ሲቻል ነው። ይሄማ በጣም ጠንካራ ፎንቃ ነው ይሄ በትክክለኛ ትክክለኛ ፎንቃ ነው ተብሎ የሚባለው ማለት ነው። እና እንግዲህ ያው በፎንቃ ውስጥ ደግሞ ይቅርታ አለ፣ መተሳሰብ አለ፣ ሩህሩህ አዛኝነት አለ። እሱንም ከግንዛቤ ከታችሁ ወደ ነበረው ፎንቃችሁ ይመልሳችሁ፣ ወይንም ለመመለስ ሞክሩ። ተመልሳችሁ ደግሞ ለማየት ያብቃል። ሰላማችሁ ብዛልኝ። እኔ ዝርት ነበር አብሬያችሁ የነበርኩት፣ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዛልኝ። ተዴጋ ባይ ቻው ብያለሁ።